ኦፕሬሽን ባርባሮሳ ሦስተኛውን የጀርመን ራይክ ቅርቃር ውስጥ የከተተው ኦፕሬሽን፣ ሶስተኛው የጀርመን ራይክ የፍጻሜ ጅማሮ። እንደ ኤሮፓውያን አቆጣጠር ሰኔ 22 ቀን 1941 ዓ ም የታሪክን ሂደት የቀየረ ቁልፍ ውሳኔ ወደ ተግባር የገባበት ታሪካዊ ቀን ነበረ። አዶልፍ ሂትለር በጀብድ፣ በርዕዮተ ዓለማዊ ግለትና በእብሪት ተገፋፍቶ በሶቪየት ኅብረት ላይ በሰው ልጅ ታሪክ ውስጥ ግዙፍ የሆነውን መዘዙም የዓለምን ታሪክ አዲስ አቅጣጫ በማስያዝ ረገድ ከፍተኛ ሚና የተጫወተውን የናዚን ወታደራዊ የወረራ ዕቅድ ወይም ኦፕሬሽን ባርባሮሳን የማስጀመሪያ ፊሽካ አሰማ። ሂትለር ይህንን ታሪካዊ ወታደራዊ ኦፕሬሽን ለምን ኦፕሬሽን ባርባሮሳ ብሎ ሰየመው? ሲጀምር ማንም ሊያስቆመው የማይችልና የማይበገር የመሰለው የወረራ ዘመቻ በመጨረሻ የጀርመን የሦስተኛው ራይክ ውድቀት መጀመር የሆነውስ እንዴት ነበረ? ሂትለር ወረራውን በአስራ ሁለተኛ ክፍለ ዘመን የሮማው ንጉሠ ነገሥት በፍሬደሪክ ቀዳማዊ ወይም ባርባሮሳ ስም ነበር የሰየመው። ነገሩ ለንጉሠ ነገሥቱ ታራኪውር መስጠት ብቻ አልነበረም። ስያሜው የጀርመን ብሔራዊ ኩራትንና የናዚን ርዕዮተ ዓለም እንዲያስተጋባ በጥንቃቄ የተመረጠ እጅግ ተምሳሌታዊ ነበረ። ፍሬደሪክ ባርባሮሳ በጀርመን አፈ ታሪክ ውስጥ የመካከለኛው ዘመን ጀርመን የአንድነትና የኅብረት የጥንካሬ፣ የድፍረትና የክብር ምልክት የሆነ ዝነኛ ንጉሥ ነበረ። ሂትለር የባርባሮሳን ስም በሶቪየት ኅብረት ላይ ያካሄደው ወረራ ለዘመናት ለዘለቀው የጀርመን የሥልጣንና የጣፋንታ ትግል ምላሽ መሆኑን ለማሳየት መርጦታል። ንጉሥ ባርባሮሳ በመካከለኛው ዘመን በኢየሩሳሌም የተካሄደውን ሦስተኛውን የመስቀል ጦርነት መርቷል። እናም ሂትለር የሶቪየት ኅብረት ወረራን እንደ ዘመናዊ ክሩሴድ አድርጎ ለመሳል ከመፈለጉን ባሻገር ከጀርመን ጠላቶች ማለትም ከአይሁድና ከስላብ ሕዝቦች ጋር በተመሳስሎች ካስቀመጠው ከቦልሼቪዝም ጋር የሚደረግ ቅዱስ ጦርነትም እንደሆነ ለማሳየት ነበረ። አፈ ታሪኮች እንደሚሉት ንጉስ ባርባሮሳ ለጀርመን በችግሯ ሰዓት ለመድረስ ብዙ ሌሊቶችን በተራሮች ላይ አሳልፏል። ሂትለር ዘመቻውን በታሪክ አስቀድሞ የተጻፈና ትንቢት የተነገረለት የማይቀርና ቅዱስ አድርጎ ለማሳየት ይህን አፈ ታሪክ ተጠቀመበት። እናም ስያሜው የጀርመን ህዝብን በሐሳብ አነሳስቷል፣ ብሔራዊ ስሜትንና የጀግንነት ኩራትን አነቃቅቷል። ጦርነቱ የሞራል ጥያቄ የማይነሳበት አልፎ ተርፎ መለክታዊ አስመስሎታል። ኦፕሬሽን ባርባሮሳ ወታደራዊ እቅድ ብቻ አልነበረም፤ የናዚ ርዕዮተ ዓለም አፈጻጸምም ነበረ። ሂትለር የሶቪየት ኅብረትንና እሱ ጁዶ ቦልሼቪዝም ብሎ የሰየመው የኮሚኒስት ሥርዓቷን ለማጥፋት ያለመውን ትልምውን ለማድረግ የወሰደው ወሳኝ እርምጃም ነበረ። በሂትለር የተንሸዋረረ የዓለም እይታ ጁዶ ቦልሼቪዝም የአይሁዶች ሴራ አካል እንደሆነና ለጀርመንና ለአጠቃላይ የአውሮፓ ሥልጣኔ እንደ ከፍተኛ ስጋት ተመልክቶታል። ሂትለር ሌቤንስዋን ወይም ሊቪንግ ስፔስ በሚለው ጽንሰ ሀሳብ ላይ የያዘው አባዜ ወደ ምስራቅ፣ ወደ ሰፊዋ ሶቪየት ኅብረት እንዲያማትር አድርጎታል። የዩክሬንን ለም መሬቶችና በሀብት የበለጸጉ ምዕራባዊ የሶቪየት ግዛቶች ለጀርመን ሕልውናና መጪው ትውልድ የበላይነት ወሳኝ እንደሆኑ ተደርገው ይታዩ ነበረ። ነገር ግን ከዚህ ምኞቱ በስተጀርባ የሂትለር በክፋት የተሞላ ግብ አድብቶ ነበረ። እሱም ዘረን ማንፋት ነው። ናዚዎች አጠቃላይ የአገሩ ተወላጆችን በመግደልና የስላብ ሰዎችን በባርነት ቀንበር ስር በማድረግ የምስራቁን የአውሮፓ ክፍል ከሰው ነጻ ለማድረግና መሬቶቹን በጀርመኖች ለመምላት እቅድ ይዘዋል። ኤስኤስ አይንሳዝ ጉርፐን የተባለው የናዚ የነፍሰ ገዳይ ቡድን ወራሪውን ጦር ተከትሎ በኋላ ሆሎካስት ተብሎ በሚጠራው ሰፊ የዘር ጭፍጨፋ በአስር ሺዎች የሚቆጠሩ ሰዎችን በጥይት እሳት ገደለ። ከወረራው ጅማሩ በፊት ሂትለር በጥንቃቄ ሲንቀሳቀስና ሲያቅድ ነበረ። እንደ አውሮፓውያን አቆጣጠር በ1939 የተፈረመው የሞሎቶቭ ሪበንትሮፕ ስምምነት ጀርመን ከሶቪየቶች ጋር እርስ በርስ ላለመጠቃቃት መሐላ እንድትገባ አስችሏታል። ይህም ጀርመን ፖላንድንና ፈረንሳይን ስትቆጣጠር ከበስተ ምስራቅ ሊከሰት የሚችል ጥቃትን አስቀርቶላታል። ሂትለር ግን ይህ ሰላም ዘላቂ እንዲሆን አስቦ በፍጹም አልነበረም። ስታሊን የሂትለርን ዓላማ በተሳሳተ መንገድ በመረዳትና ጀርመን ከብሪታንያ ጋር ጦርነት ላይ ያለች ሁለተኛ ግንባር ልትከፍት አትችልም በሚል የተሳሳተ እምነት ተደጋጋሚ ማስጠንቀቂያዎችን ችላ ብሎ አልፏል። እንደ ኢሮፓውያን አቆጣጠር በ1940 መገባደጃ ላይ ፈረንሳይ ለጀርመን እጅ ስትሰጥና ብሪታንያ ስትገለል ሂትለር ወደ ምሥራቅ ማማተር ጀመረ። እንደ ኢሮፓውያን አቆጣጠር በታህሳስ 18 ቀን 1940 የፉሬር መመሪያ ቁጥር 21 ሶቪየት ኅብረትን የማጥፋት ጦርነትን ያወጀውን ኦፕሬሽን ባርባሮሳን ወደ ተግባር እንዲገባ አጸደቀ። ጀርመን ከ3 ሚሊዮን በላይ ወታደሮችን፣ 3000 ታንኮችንና ከ2500 በላይ አውሮፕላኖችን እንደ ሮማንያና ፊንላንድ ባሉ የአክሲስ ኃይሎች አጋር ሀገራት በመደገፍ በድብቅ አሰባስባ ነበረ። የወታደራዊ ዕቅድ አውጪዎች የሶቪየት ጦር በጀርመን ብሊትስክሪግ ወይም መብረቃዊ ጦር ስር ይወድቃል ብለው በማሰብ ፈጣን ድል ከ2 እስከ 3 ወራት በሚፈጅ መብረቃዊ ዘመቻ እውን ለማድረግ ከጀሉ። ነገር ግን በአዛዦች መካከል አለመግባባቶች በመከሰቱና ሂትለር ከሞስኮ በፊት ሌኒንግራድንና ዩክሬንን ለመያዝ አጥብቆ መሻቱ ለወደፊቱ ጥፋትና ታሪካዊ ውድቀት መሠረት ጥሏል። ስኬታማ ጅማሮ፣ ነገር ግን ከመጠን በላይ በራስ መተማመን። ሰኔ 22 ቀን 1941 ዓ.ም ወረራው በይፋ ተጀመረ። ቀዳሚ ድሎችን አስመዘገበ። ከ2890 ኪሎ ሜትር በላይ ወደ ምስራቅ ዘለቀ። የሰሜኑ የሰራዊቱ ቡድን ወደ ሌኒንግራድ፣ ማዕከላዊ ወደ ሞስኮ፣ እንዲሁም ደቡባዊው ወደ ዩክሬን በመግፋትና በመጓዝ የኢኮኖሚ ሀብቶችን ተቆጣጠሩ። በፈጣን የታጠቁ ኃይሎች የሚከናወነው መብረቃዊ የተሰኘው የጦር ስልት የሶቪየት መከላከያዎችንና በሺዎች የሚቆጠሩ አውሮፕላኖችን አወደመ። ከፍተኛ ቁጥር ያላቸው የሶቪየት ወታደሮችም ተከበቡ። በዛች ሰዓት የጀርመን ጦር የሚቆም አይመስልም ነበረ። ሂትለርና ጄኔራሎቹ የሶቪየት ውድቀት መቃረቡን እርግጠኞች ነበሩ። ነገር ግን ያልገመቱት የሶቪየት ሕዝብ ጽናት፣ ለሎጂስቲክስ የማይመቸው ሰፊው የሩሲያ ክፍልና አስጨናቂው የክረምት ወቅት ብዙም ሳይቆዩ ግስጋሴያቸው እንደማያስቆም አልገመቱም ነበረ። በመኸር ወቅት ስንጥቆች መታየትና የጀርመን ጦር አቅርቦት መስመሮች መኮስመን ጀመሩ። ረምቱ መንገዶችን ወደ ጭቃማነት ከመለወጡም ባሻገር ወታደሮች ከዜሮ በታች የደረሰውን የቅዝቃዜ መጠን መቋቋም ከቶም አልተቻላቸውም። የሂትለር ስልታዊ ስህተቶች ማለትም ወታደራዊ ኃይሎችን ከሞስኮ ወደ ሌሎች ግንባር ማዞሩ ለሶቪየቶች የተበታተነውን ጦራቸውን እንደገና መልሰው ለመሰብሰብ ውድ ጊዜ ሰጣቸው። ከዚያም ታኅሳስ 5 ቀን 1941 ዓ.ም በተለይም ለክረምት ጦርነት ተብሎ በሰለጠኑት የሳይቤሪያ ወታደሮች የተጠናከረው የሶቪየት ኅብረት መልሶ ማጥቃት ተጀመረ። የተራከመውና በበረዶ ቅዝቃዜ የቆረፈለው የጀርመን ሰራዊት ከሞስኮ 160 ኪሎ ሜትር ወደ ኋላ አፈገፈገ። ኦፕሬሽን ባርባሮሳም ዋና ዓላማውን ማሳካት አልቻለም። የናዚ የአይበገሪነት አፈ ታሪክ ወይም ትርክት ድምጥማጡ ወጣ። እናም ሦስተኛው ራይክ አሁን በተራዘመና ውድ ዋጋ በሚያስከፍለው በፍጹም ለመቋቋም ዝግጁ ባልሆነው በምስራቃዊ ግንባር ጦርነት ውስጥ ራሱን ተወጥሮ አገኘው። የወረራው ውጤትም አስከፊ ነበረ። ጀርመን ከአንድ ሚሊዮን በላይ ሞት ከማስተናገዷን ባሻገር ብሊትዝክሪግ ወይም መብረቃዊ ኃይል ያለች የምትመካበትን የጦር ክፍሏን እስከ ወዳኛው አታለች። የምስራቁ ግንባር ከባድ የጥፋት ጦርነት ሆነ። ሀብታቸውን ያሟጠቱት የጀርመን ናዚዎች በታኅሳስ 1941 ዓ.ም ዩናይትድ ስቴትስ ጦርነቱን መቀላቀሏን ተከትሎ በሁለት ግንባር ከፍተኛ ጦርነት ገጠማቸው። ለሶቪየት ኅብረት ወረራው ጠንካራ ብሔርተኝነትንና ጽናትን አጎናስፏታል። በጦርነቱ ከ26 ሚሊዮን በላይ ሰዎች ተገለዋል። የሶቪየት ኅብረት ቀዩ ጦር ከፍተኛ ኪሳራ ቢደርስበትም ቅሉ ጀርመኖችን ወደኋላ ኋላ በመግፋት በመጨረሻም በ1945 የበርሊን ውድቀትን በማብሰር ረገድ ከፍተኛ ሚና ተጫውቷል። ባርባሮስ ኦፕሬሽን በናዚ ጀርመን በተያዙ የሶቪየት ግዛቶች የአይሁዶችን የጅምላ ጭፍጨፋንና የዘር ማጥፋት ሙከራ ወይም ሆሎካስትን በማባባስና በማቀጣጠል ከፍተኛ ድርሻም ነበረው። ሆኖም ባጭሩ የሂትለር ታላቅ ቁማር ሆኖ የተጀመረውና ግዛቱን ለማስፋፋትና ኮሚኒዝምን ለማጥፋት የተወጠነው ወረራ ለናዚ ጀርመን የፍጻሜ የመጀመሪያ ሆኖ አብቅቷል። የጀርመንን የበላይነት እውን ለማድረግ የታሰበው ዘመቻ የሽንፈቱን ዘር ዘርቶ አጭዶና ከምሮ ለሂትለር የሽንፈት ጽዋን አጎናጽፎታል። ኦፕሬሽን ባርባሮሳ ከታሪክ እጅግ በጣም ግዙፍና አስከፊ ወታደራዊ ዘመቻዎች ውስጥ አንዱ ሆኖ ይታወሳል። ሪዮታ ዓለም ከመጠን በላይ በራስ መተማመንና ጠላትን አቅልሎ ማየት የታሪክ ሂደትን ለዘላለም እንደሚለውጥ በሚገባ ያሳየ ክስተት ሆኖ አልፏል። ይህን ታሪክ ትንታኔ አስደሳች ነው ካገኙት ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ።